ሰላም ጤና ይስጥልኝ ክብራትና ክብራን የቻናሌ ተከታታዮች፣ በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ እንደተለመደው አሪፍ አሪፍ መረጃዎችን ይዤላችሁ እቀርብ ያለው። ያው ብዙ ሰው እንግዲህ በአሁን ሰዓት ቴሌግራም ተጠቃሚ ነው ብዬ አስባለሁ። ስለዚህ ቴሌግራም ከተጠቀማችሁ አይቀር ማወቅ ያሉባችሁ ሀያ የሚገራረሙ ፊውቸሮችን በአንድ ቪዲዮ ይዤላችሁ እቀርብ ያለሁ ማለት ነው። አጠራ አጠራ አድርጌ ለማሳየት እሞክራለሁ። ቪዲዮውን ሁላችሁም ላይክ እያደረጋችሁ እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛለሁ። መልካም ቆይታ ይሆንላችሁ። እሺ፣ ተመልሰናል ጓደኞቼ። የመጀመሪያው አንድ ቴሌግራም ተጠቃሚ ማወቅ ያለበት ፊውቸር፣ በጣም የሚገርም ፊውቸር አለ። ይህም ምንድነው? ኢንስታንት ፕሪቪው ይባላል። በአማርኛው ፈጣን ቅድመ እይታ ይባላል። ለምሳሌ አንድ ጓደኛችሁ ስለ አንድ አዲስ ቴክኖሎጂ የሚገልጽ ሊንክ ቢልክላችሁ ሊንኩን ከመጫን ይልቅ በቴሌግራም ውስጥ ጽሁፉን ለማንበብ ፈጣን ቅድመ እይታ ወይም ኢንስታንት ፕሪቪው የሚለውን መጫን ትችላላችሁ። ይህም ሊንኩን ሳትከፍቱ ቶሎ እንድትመለከቱ ያደርጋችኋል። ታዲያ ይሄ ለምን ይጠቅማል ካላችሁ፣ በጣም ጥቅም አለው። ምክንያቱም ኢንተርኔታችሁ ደካማ በሚሆንበት ጊዜ ወይም ብዙ ዳታ መጠቀም በማትፈልጉ ሰዓት በጣም አስፈላጊ ነው። እንዴት እንደሆነ አጭር ማብራሪያ አይተን እንመለስ። እሺ ለምሳሌ እዚህ ጋር እንደምትመለከቱት በቻናሎች የሚላኩ ሊንኮች ሊሆን ይችላሉ፣ ግለሰብ የሚላከላችሁ ሊሆን ይችላሉ። በአጠቃላይ እነዚህ ሊንኮች የሚጋብዙት የእነሱ ዌብሳይት ላይ ገብታችሁ መረጃውን እንዲታነቡ ነው። ነገር ግን እናንተ በቀላሉ ከታች ቴሌግራም ያመጣትን ፊውቸር ኢንስታንት ቪው የምትላለች እሷን ስትነኳት እዚሁ ናችሁ ጽሑፉን ለማንበብ ይረዳችኋል ማለት ነው። ይህም ጊዜያችሁን ይቆጥባል። በተጨማሪም ደግሞ ኢንተርኔታችሁን ይቆጥብላችኋል ማለት ነው። ሁለተኛው አንድ ቴሌግራም ተጠቃሚ ማወቅ ያለበት የሚገርመው ፊቸር ምንድን ነው? የተላኩ መልእክቶችን ማስተካከሉ። ለምሳሌ ለአንድ ጓደኛችሁ ለምሳሌ ወንድ ከሆነ እንዴት ነሽ ብላችሁ በስህተት ልካችሁ ከሆነ ያንን ሜሴጅ እናንተ ማጥፋት ሳይጠበቅባችሁ እዛው ላይ እያለ የምታስተካክሉበት ምርጥ የቴሌግራም ፊውቸር ነው። እንዴት መጠቀም እንደምትችሉ አጭር ማብራሪያ ልስጣችሁና በድጋሚ እንገናኛለን። እሺ ለምሳሌ እዚህ እንደምትመለከቱት አሁን ከወንዲ ጋር እያወራሁ ነው። ለምሳሌ ሰላም እንዴት ነሽ ብዬ በስህተት ብልክለት እሱም አይቶት ሊሆን ይችላል አላየውም ሊሆን ይችላል። የተላከውን መልዕክት ሳላጠፋ እዛው እንዳለ እንዴት ነህ ብዬ ማስተካከል እችላለሁ። ይህንንም ለማድረግ ጽሑፉን አንድ ጊዜ ተያዝ ታደርጉታላችሁ። ከዛ መቀጠል ከላይ ኤዲት የምትል ምልክት አለች ሷን ከዛ ጽሑፉ መልሳችሁ እንዴት ነሽ የሚለውን እንዴት ነህ በሚለው አስተካክላችሁ መላክ ትችላላችሁ። በዚህ መንገድ ማንኛውም የተሳሳተን መልእክት እዛው ላይ ሳታጠፉ ማስተካከል ትችላላችሁ። ሶስተኛው ደግሞ አንድ ቴሌግራም ተጠቃሚ ማወቅ ያለበት ፊውቸር፣ በቴሌግራም ድምፅ የሌላቸውን መልእክቶች መላክ ትችላላችሁ። ወይም ሴንድ ሳይለንት ሜሴጅስ ይባላል። ለምሳሌ አንድ ጓደኛችሁ ስብሰባ ላይ ነው ወይም ጾሎት ላይ ነው ወይም የሃይማኖት ተቋም ቦታ ነው እንበል። ስለዚህ ለዛ ሰውዬ መልእክት ሳትረብሹ መላክ ከፈለጋችሁ ይህንን ፊውቸር መጠቀም ትችላላችሁ። ስለዚህ እንዴት እንደሆነ አጭር ማብራሪያ ደግሞ ልስጣችሁ። ይህንንም ለማግኘት ሜሴጅ የምትልኩለት ሰው ላይ ትገባላችሁ። ከዛም መቀጠል ከታች ትነኩና መላክ የፈለጋችሁትን ትመርጣላችሁ ከዛ መቀጠል ምንድነው የምታደርጉት? ሴንድ የምትለዋን አንድ ጊዜ ጫን ሆልድ አድርጋችሁ ትይዟታላችሁ። ከዛ እንደምትመለከቱት እስኬጁል ሜሴጅ እና ሴንድ ዊዛውት ሳውንድ የሚል አለ። ሁለተኛውን ዊዛውት ሳውንድ ብላችሁ ትልካላችሁ። ከዛ ያነ ሰውዬ ድምጹ ሳይረበሽ ቪዲዮውን ብቻ ይመለከታል ማለት ነው። በአራተኛ ደረጃ ያስቀመጥኩላችሁ የቴሌግራም ፊውቸር ምንድን ነው? ዲሌት አናዘርስ ሜሴጅ ይባላል፣ ወይም የሌላን ሰው መልእክት መሰረዝ። ለምሳሌ አንድ ጓደኛችሁ የላከላችሁን ሚስጥራዊ መረጃ ከሌሎች እንዳይደርስ ለመከላከል መሰረዝ ትችላላችሁ። ለምን ይጠቅማል ካላችሁ፣ በጣም ግላዊነትን ለመጠበቅ ሚስጥራችሁን ለመጠበቅ በጣም ወሳኝ ቦታ ነው። ለምሳሌ አንድ ጓደኛችሁ የባንክ አካውንት ቁጥር በስህተት ቢልክላችሁ ወይም ግላዊ መረጃ ሚስጥር የሆነ በስህተት ወደ እናንተ ቢልከው ያንን መልእክት ከሁለታችሁም ስልኮች ላይ መሰረዝ ትችላላችሁ። እንዴት እንደምትጠቀሙ አጭር ማብራሪያ ሰምተን እንመለስ። ይህም እንደምትመለከቱት አንድ ሰው ወደ እናንተ በተሳሳተ መንገድ የግሉን መረጃ ቢልክላችሁ ከሁለታችሁም ማጥፋት ትችላላችሁ። ይህንንም ለማድረግ የተላከውን መልዕክት አንድ ጊዜ ጫን ብላችሁ ትይዙታላችሁ። ከላይ የድሌት ምልክት አለ። ይሷን ትነካላችሁ። ከዛ መቀጠል ሁለት አማራጭ አመጣላችኋል። ኦልሶ ድሌት ፍሮም ከዛኛውም ሰው ድሌት ላድርገው ይላችኋል። አንድ ጊዜ ስትነኩት ከዛ ድሌት ስትሉት ከሁለቱም ሰው ላይ ያ መልዕክት ምንም ምልክት ሳይተው ድሌት ይሆናል ማለት ነው። እሺ አምስተኛው ደግሞ የጊዜ ቀጠሮ የተሰጣቸው መልዕክቶችን መላክ ነው፣ ወይም ደግሞ ሴንድ ስኪጁዋል ሜሴጅስ በመባል ይታወቃል ለምሳሌ አንድ መልእክት ከሌሊቱ ስድስት ሰዓት መላክ ፈለጋችሁ እንበል በዛ ሰዓት ደግሞ እናንተ አትኖሩም መልእክቱ እንዲላክ የፈለጋችሁት ከሌሊቱ ስድስት ሰዓት ከሆነ እናንተ ደግሞ መተኛት ይኖርባችኋል ወይም በዛ ሰዓት ላይመቻችሁ ይችላል ስለዚህ በዛ ሰዓት በፈለጋችሁት ሰዓት እራሱ አውቶማቲካሊ እንዲልክላችሁ የምታደርጉበት ምርጥ የቴሌግራም አንዱ ፊቸር ነው እንዴት እንደሆነ አጠቃቀሙን አጭር ማብራሪያ ሰምተን እንመለስ። እሺ መልእክቱ እንዲደርሰው ለምትፈልጉት ሰው የምትፈልጉትን መልእክት ትጽፋላችሁ። ከጻፋችሁ በኋላ ምንድነው የምታደርጉት? የሴንድ ምልክቷን ጫን ብላችሁ ነው የምትይዟት። ከዛ እንደምትመለከቱት ሁለት አማራጭ አመጣላችኋል። ቅድም ያልኳችሁ ሴንድ ዊዛውት ሳውንድ የሚለው ነው የመጀመሪያው። ስኬጁል ሜሴጅ የሚለውን ትነኩታላችሁ ከዛ መቀጠል መቼ እንደምለኩ ቀኑን እዚህ ጋር ትመርጣላችሁ። ከዛ ደግሞ እዚህ ሰዓቱን መርጣችሁ ሴንድ የሚለውን ትጫናላችሁ ማለት ነው። ሶ ይህ መልእክት የሚደርሰው ለሰውየው እናንተ ባስቀመጣችሁት ሰዓትና ቀን መሰረት ነው ማለት ነው። ስድስተኛ የቴሌግራም ምርጥ ፊውቸር ደግሞ ሴንድ አኒሜትድ ስቲከርስ ይባላል። ይህ ምንድን ነው? በቻት ላይ ስሜታችሁን በጽሁፍ ወይም በሪከርድ ለሰዎች ከመግለጽ ይልቅ አኒሜሽን ስቲከሮችን በመጠቀም የበለጠ ስሜታችሁን መግለጽ ያስችላችኋል። ለምሳሌ በጣም ደስ ብሎኛል ለማለት በጽሁፍ ከመላክ ይልቅ ደስተኛ የሆነ አኒሜሽን እዛው ላይ ፈልጋችሁ በሰው ሊሆን ይችላል መላክ ትችላላችሁ። ብቻ በጣም ደስ የሚል ኮንቨርሴሽን እንዲኖራችሁ ያደርጋል። እንዴት እንደሆነ አይተን እንመለስ። ይህንንም ለመጠቀም ስሜታችሁን ለምትገልጹለት ሰው ቻት ውስጥ ትገባላችሁ። ከዛ መቀጠል የስቲከር ምልክቷን ትነካላችሁ። ከዛ ኢሞጂ፣ ጂአይኤፍስ እና ስቲከርስ የሚል አለ። ሶስተኛው ስቲከርስ የሚለውን ትመርጣላችሁ። ከዛ መቀጠል እዚ ጋር የፈለጋችሁትን ስቲከር ሰርች በማድረግም ሆነ እዚሁ መላክ ትችላላችሁ። ለምሳሌ ደስተኛ የሆናችሁ ከሆነ እዚ ጋር ሰርች ባሩ ላይ ትመጡና ሀፒ ብላችሁ ሰርች ታደርጋላችሁ። ከዛ ደስተኛ የሆኑ ስቲከሮች አሉ እነሱ መርጣችሁ መላክ ትችላላችሁ። በተመሳሳይ መንገድ አዝናችሁ ከሆነ ደግሞ ሳድ የሚለውን ትፈልጋላችሁ። ከዛ ያዘኑ ስቲከሮችን ያመጣላችኋል። በዚህ መንገድ ለሰዎች ስሜታችሁን መግለጽ ትችላላችሁ። ሰባተኛው ደግሞ ቴሌግራም ላይ ያለው የሚገርም ፊውቸር ምንድን ነው? በፎቶና በቪዲዮችሁ ላይ አኒሜትድ ስቲከሮችን መጨመር ትችላላችሁ። አንድ ምስል የበለጠ አስቂኝ ወይም አዝናኝ ለማድረግ የአኒሜሽን ምስሎችን ማከል ትችላላችሁ። እንዴት እንደሆነ ላሳያችሁ ነሽ። ይህንንም ለማድረግ ያው ለምትልጉለት ሰው ቪዲዮም ሊሆን ይችላል ፎቶ ከጋላሪያችሁ ላይ ትመርጣላችሁ ማለት ነው። ለምሳሌ የአንዱን ፎቶ መርጠና ይህን ፎቶ ስቲከሮችን፣ ተንቀሳቃሽ ስቲከሮችን ማካተት ይችላለሁ። ከታች የእርሳስ ምልክታለች እሷን ስትነኳት ያማርጣችኋል። ስቲከር የሚል መሀለኛውን ትነኩና ስቲከሮችን እዚጋ ፈልጋችሁ የፈለጋችሁትን ስሜታችሁን የሚገልጽላችሁን ስቲከር እናንተ መጨመር ትችላላችሁ። ለምሳሌ ይህን ነክቼ እዚህ ጋር ከፎቶ ላይ እንደዚህ አይነት መግለጽ ትችላለሁ ማለት ነው። በተጨማሪም ሌላ አምጥቼ እንደዚሁ ማካተት ትችላለሁ ማለት ነው። ብቻ እናንተ የፈለጋችሁትን በፈለጋችሁ መንገድ መቀየር ትችላላችሁ። ከፈለጋችሁ ደግሞ ሰርች ማድረግ ትችላላችሁ። ሰርች አድርጋችሁ እንደዚህ አድርጋችሁ ለምትፈልጉት ሰው መላክ ትችላላችሁ። በቪዲዮም ማካተት ትችላላችሁ ማለት ነው። በነገራችን ላይ ቪዲዮዎችም ላይ ማካተት ትችላላችሁ ማለት ነው። ስምንተኛ ሴት ሪማይንደርስ ይባላል ወይም ማሳሰቢያ መፍጠር እንደማለት ነው። አንድን ነገር እንዳትረሱ በቴሌግራም ውስጥ ማሳሰቢያ መፍጠር ትችላላችሁ። ለምሳሌ ነገ የሆነ ስራ መስራት ፈልጋችሁ ከሆነ፣ ሰው ጋር ቀጠሮ ካላችሁ ያንን ጽፋችሁ ቴሌግራም ላይ ማስቀመጥ ትችላላችሁ፣ ብቻ እንዴት እንደሆነ ላሳያችሁ። እሺ ይህንንም ለማድረግ ቴሌግራማችሁን ወደ ጎን ስታንሸራትቱት እንደዚህ አይነት ሜኑ ይመጣል። ከዛ በመቀጠል ሴቪድ ሜሴጅ የሚል አለ እዛ ላይ ትገባላችሁ። ሴቪድ ሜሴጅ ከገባችሁ በኋላ እዚህ ጋር ሜሴጆቻችሁን ሴቭ አድርጋችሁ እንደ ማስታወሻ እንደ ኖት የምትይዙበት ነው ማለት ነው። ስለዚህ እንዲያስታውሳችሁ እዚህ ጋር የፈለጋችሁትን ትጽፋላችሁ። ለምሳሌ ነገ ከቀኑ ስምንት ሰዓት ላይ ዶክተር ጋር ቀጠሮ አለኝ ብዬ ጻፍኩኔ። ስለዚህ እንዳረሳው ምን አደርጋለሁ ከጎን ሴንድ የምትለዋን ጫን ወይም ሆልድ አድርጌ ይዛታለሁ ከዛ ሴት ሪማንደር የምትላለች እሷን ነክቼ ሰዓቱን እሞላለትና በትክክል ከዛ በዛ ሰዓት ያስታውሰኛል ማለት ነው። በዛ ሰዓት ያስታውሰኛል። እዚህ እንደዚህ አድርጋችሁ ሴት ስትሉት በቀኑ መሰረት እያስታውሳችኋል ማለት ነው። ወይም እዚህ ጋ ገብታችሁ ቸክ ማድረግ ትችላላችሁ። ዘጠነኛው ደግሞ ጂአይኤፎችንና ቪዲዮዎችን መፈለግ ነው። በውይይት መሀል አንድ አስቂኝ ጂአይኤፎችን መላክ ከፈለጋችሁ፣ ነገር ግን ከቴሌግራም መውጣት ሳትፈልጉ በቀላሉ እዛው ላይ መፈለግ ትችላላችሁ። በአጠቃላይ እስኪ ላሳያችሁ፣ ትወዱታላችሁ። እሺ፣ ይህንንም ለማድረግ ምንድነው ማድረግ ያለባችሁ? ሜሴጅ ቦታው ላይ አትን ትጠቀማላችሁ። ይቺ ናት የአት ምልክት። ከዛ ጂአይኤፍ ብላችሁ ሰርች አድርጉ። አት ጂአይኤፍ ብላችሁ ስታደረጉ ከዛ መቀጠል ስፔስ ስትሰጡት የፈለጋችሁትን ጂፎችን ለሰዎች መላክ ትችላላችሁ። ስሜታችሁን መግለጽ ትችላላችሁ ማለት ነው። በእንደዚህ አይነት መንገድ ለምሳሌ መላክ ትችላላችሁ። አሁን ባልኳችሁ መሰረት አየት ጂአይኤፍ ትሉና ከዛ ስፔስ ታደረጉና ሰርች ማድረግ የምትፈልጉትን እዚህ ጋር መፈለግ ትችላላችሁ ማለት ነው። ማንኛውም ፎቶ ሊሆን ይችላል እዚህ ጋር ያመጣላችኋል ማለት ነው። እናንተ ለምሳሌ ድመት ከሆነ ካት ብላችሁ ሰርች አድርጉ፣ ድመቶችን ያመጣላችኋል ማለት ነው። የፈለጋችሁትን የእንስሳ ሊሆን ይችላል ሰርች ማድረግ ትችላላችሁ። ተፈጥሯዊ የሆኑ ቦታዎች እንዲያመጣላችሁ ከፈለጋችሁ፣ እንደዚሁ ደስ የሚሉ ቦታዎችን ያመጣላችኋል ማለት ነው። ስለዚህ እንደዚህ አይነት ጂፎችን ማግኘት ትችላላችሁ። ግን ከፊት አት ጂ አይ ኤፍ ብላችሁ ከዛም ብትፈልግ በመቀጠል የምትፈልጉትን መላክ ከፊት ለፊት መጻፍ ትችላላችሁ ማለት ነው። እንደዚህ አድርጋችሁ ለሰዎች መላክ ትችላላችሁ ማለት ነው። ተጠቀሙበት። አስረኛው ደግሞ ክሬት ፖሊስ ወይም ምርጫ መፍጠር ይባላል። ለምሳሌ ግሩፕ ላይ ሊሆን ይችላል ከጓደኛችሁ ጋር ሊሆን ይችላል የሆነ ምርጫ ለመፍጠር ስትፈልጉ ወይም በእጅ ብልጫ አንድን ነገር ማስመረጥ ከፈለጋችሁ ጥያቄዎችን አዘጋጅታችሁ ግሩፕ ላይ ሰዎች የፈለጉትን እንዲመርጡ የምታደርጉበት መንገድ ነው። እንዴት እንደሆነ ላሳያችሁ። እሺ ፖል የሚለውን ፊቸር ብዙ ጊዜ የግል ውይይቶች ላይ ላይኖር ይችላል ካለሞክሩት። ነገር ግን ግሩፖች ላይ እና ቻናሎች ላይ ታገኙታላችሁ ማለት ነው። አብዛኛውን ጥቅም የሚውለውም እዛ ላይ ነው ማለት ነው። ስለዚህ ለምሳሌ አሁን የቴሌግራም ቻናል ላይ ነኝ። የኔ ተከታዮች የሆነ ነገር እንዲመርጡልኝ ከፈለኩኝ ጥያቄ ማዘጋጀት ይችላሉ። ይህንንም ለማግኘት ከታች ምልክት ማድረግበትን አንድ ጊዜ ንኩት፣ ከዛ ፖል የሚል ወደ ጎን ስታንሸራቱ አገኛላችሁ። እሱን ንኩት። ከዛ መጀመሪያ ላይ ጥያቄያችሁን እዚህ ጋር ምን መጠየቅ እንደምትፈልጉ ትጠይቃላችሁ ማለት ነው። ዝም ብዬ ነው እኔ የጻፍኩት። አሁን ቅድም ኮፒ ያደረኩትን ነው፣ ለምሳሌ ነው። ከታች ኦፕሽን የሚል አለ ኦፕሽኑ ምንድነው? ሀ ለ እንደምትሉት ማለት ነው። ለምሳሌ ሀ ይሄን መልስ ይዟል፣ ለ ይሄን መልስ ይዟል ብላችሁ ማዘጋጀት ትችላላችሁ። ለምሳሌ ወይም ደግሞ በቁጥር አንድ ሁለት ለምሳሌ አንድ ሁለት ብለው እንዲመርጡ ማድረግ ይችላል። ኦፕሽንቱ ላይ ደግሞ ሁለት ትላላችሁ። አንደኛው ላይ መልሳችሁን ታስቀምጣላችሁ፣ ዝም ብላችሁ እንደ ያደርጋችሁ። ሁለተኛው ላይ ደግሞ ይሄን ሰው አይቶ አንዱን ወይ ሁለትን ይመርጣል ማለት ነው። ከዛ መቀጠል እዚ ጋር ኩዊዝ እና መልቲፕል አንሰር የሚለውን ትመርጣላችሁ ኤክስፕላኔሽን እዚህ ጋር ትመርጣላችሁ ማለት ነው። ከዛ እናንተ የእናንተ መልስ ትክክለኛውን መልስ እዚህ ጋር ለምሳሌ አንድ ቁጥር ከሆነ አንድ ቁጥር ትላላችሁ። ከዛ ክሬት የሚለውን ከላይ ስትነኩት ጥያቄያችሁ እዚህ ጋር እንደምታዩት ቀርቧል ማለት ነው። ስለዚህ ለምሳሌ እኔ ሰው እንደዚህ እያደረገ ቮት ማድረግ ይችላል ማለት ነው። ስለዚህ እንደዚህ ማድረግ ትችላላችሁ። ትክክለኛ መልስ ከሆነ አረንጓዴ ያሳየዋል ማለት ነው። በዚህ መንገድ መጠቀም ትችላላችሁ። አስራ አንደኛው ደግሞ ቴሌግራም ላይ ያለው ምርጥ ፊውቸር ምስሎችንና ቪዲዮዎችን ማስተካከል ነው። የምትልኩትን መልእክት ከመላካችሁ በፊት ፎቶም ሆነ ቪዲዮ እዛው ላይ ኤዲት ማድረግ ትችላላችሁ። ለምን ይጠቅማል ካላችሁ የተሻለ ጥራት ያላቸው ፎቶዎችና ቪዲዮዎችን ለመላክ ይጠቅማችኋል። እንዴት እንደምትጠቀሙ አጭር ማብራሪያ ልስጣችሁ። ቻት ላይ ከገባችሁ በኋላ የምትልኩትን ፎቶም ሆነ ቪዲዮ ትመርጣላችሁ። ለምሳሌ ይህን ቪዲዮን ይመረጥኩኝ። ከመረጥን በኋላ እንደምትመለከቱት ይህን ቪዲዮ በፈለጋችሁት መንገድ እዚሁ በቀላሉ ኤዲት ማድረግ ትችላላችሁ። መጀመሪያ ላይ ከታች እንደምትመለከቷት ምልክት ያደረግኩባትን ነግታችሁ ኳሊቲውን እዚህ ጋር ማመዛዘን ትችላላችሁ። ሃይ ኳሊቲ ላይ መጨረሻ ላይ ብታደርጉት ጥራቱ በከፍተኛ ሁኔታ ጨምሮ መላክ ትችላላችሁ። ነገር ግን ጥራቱ ሲጨምር የሳይዙን መጠን ይጨምራል። እንደምትመለከቱት ከላይ ምልክት የማደርግባት ላይ ለምሳሌ አሁን ጥራቱን ስቀንሰው 7.8 ሜጋ ባይት አለ። ስጨምረው ደግሞ ወደ 43 ሜጋ ባይት ተጨማሪ ሆነ ማለት ነው። ስለዚህ እናንተ በምፈልጉት መቀየር ትችላላችሁ። ሌላው ደግሞ እቺ 3 ሰረዟን ነግታችሁ እዚህ ጋር ኢንሃንስ ማድረግ ትችላላችሁ። እንደምታዩት በምፈልጉት መንገድ ከለሩን መቀየር፣ ኤክስፖዥር ምናምን፣ ሌሎችንም እንደዚሁ ኤዲት አርጋችሁ መላክ ትችላላችሁ ማለት ነው። አስራ ሁለተኛው ደግሞ ክሬት ቻት ፎልደርስ ይባላል። የቻት ፎልደሮችን መፍጠር ከብዙ ጓደኛ፣ ቤተሰብ፣ የስራ አጋሮቻችሁ ጋር በቴሌግራም የምትወያዩ ከሆነ ቻቶቹን በየክፍላቸው መለየት ትችላላችሁ። ለምሳሌ ጓደኛ ለብቻው፣ ቤተሰብ ለብቻው፣ የስራ ባልደረባ ለብቻው ብቻ ሰዎችን ከፋፍላችሁ በፎልደር ማስቀመጥ ትችላላችሁ። ይህም የሚጠቅማችሁ በቀላሉ የምትፈልጉትን ሰው በቀላሉ እንዲታገኙ ይረዳችኋል። በጣም አሪፍ ነው። እንዴት እንደሆነ ላሳያችሁ። እሺ፣ ይህንንም ለማድረግ ቴሌግራም ላይ ከገባችሁ በኋላ ወደ ጎን ስታንሸራትቱት ወደዚህ ይወስዳችኋል ማለት ነው። ከታች ሴቲንግ የምትለዋን ትነካላችሁ። በመቀጠል ደግሞ ወደ ታች የታንሸራትቱትና ቻት ፎልደርስ የሚላለ የምልክት ማድረግበትን አንድ ጊዜ እንኩት ማለት ነው። ከነካችሁ በኋላ ክሬት ኒው ፎልደርስ የሚላለ እሱን አንድ ጊዜ ትነኩና አዲስ ፎልደር ትፈጥራላችሁ ማለት ነው። ለምሳሌ እዚህ ጋ ቤተሰብ፣ እህት ወንድም እያላችሁ መከፋፈል ትችላላችሁ። ቤተሰብ ብዬ እዚህ ጋ ፎልደር ፈጠርኩ ማለት ነው። ከታች ደግሞ አድ ቻት የሚላለ ከዚህኛው ምልክት ማድረግበት ላይ ቤተሰብ ላይ እንዲቀመጡ የሚፈልጓቸውን ቻቶች ትመርጣላችሁ ማለት ነው። ለምሳሌ እኔ ቤተሰብ ላይ እንዲቀመጥ የፈለግኳቸው እነዚህ ናቸው እንበል። ከዛ ራይት አረጋለሁ ማለት ነው። ከዛ ሴ ብለዋለሁ። ከዛ ደግሞ ክሬት ኒው ፎልደር የሚላለ ከታች እሱን ነክቼ ደግሞ ድጋሜ ሌላ ፎልደር እፈጥራለሁ ማለት ነው። ጓደኛ ላለሁ ከዛ ጓደኞቼን ደግሞ እዚህ መርጥና እንደዚህ አደርጋችኋለሁ ማለት ነው። ጀስት ለማሳየት ነው ለእናንተ። ከዛ ደግሞ ክሬት ኒውል እና ደግሞ ሌላ ወንድም የፈለጋችሁትን የስራ ባልደረባ ማለት ትችላላችሁ። እንደዚህ ፈጥራችሁ ከዛ ቻቱን ደግሞ እንደዚህ መርጣችሁ በየካታጎሪ ታስቀምጡና ሴቭ ብላችሁ ትወጣላችሁ ማለት ነው። አሁን ወደኋላ ስትመለሱ እንደምትመለከቱት ከላይ ቤተሰብ፣ ጓደኛ ምናምን ብሎ አመጣልህ። ቤተሰብ ጋር ሰህድ እነዚህ ቻቶችን ነው የማገኘው። ጓደኛ ላይ ደግሞ እነዚህን በሊስት ያስቀምጥልናል ማለት ነው። በጣም አሪፍ ነው ተጠቀሙበት። አስራ ሶስተኛው ደግሞ ቴሌግራም ላይ ያለው በጣም አስገራሚ እና ምርጥ ፊውቸር ፒን ሜሴጅ ይባላል። ሜሴጆችን ፒን ማድረግ አንድ አስፈላጊ መልእክት ካለ ያንን መልእክት እንዳትረሱት ፒን ማድረግ ትችላላችሁ ለምን ይጠቅማል ካላችሁ ጠቃሚ መልእክቶችን በቀላሉ እንዲታገኙ ይረዳችኋል። ብቻ እንዴት እንደሆነ ላሳያችሁና እንመለስ። እሺ ፒን ለማድረግ በጣም ቀላል ነው። ቻናሎችም ላይ ሊሆን ይችላል። ማንኛውም ቦታ ላይ የተላላካችሁትን ጽሁፍም ሆነ ምን እና ካርጋችሁ ትይዙታላችሁ። ከዛ መቀጠል ፒን የምትል ምልክት አለች። እሷን አንድ ጊዜ ስነኩት ከሁሉም ላይ ፒን ላድርገው ይላችኋል። ከእናንተ ብቻ ከሆነ ይችን ቦክሷን አታርሙም። ከሁለቱም ካላችሁ ግን ቦክሷን ታርሙ እና ፒን ትሉታላችሁ ማለት ነው። ስለዚህ ውይይታችሁ ከላይ እንደምትምልክት የማረግበት ቦታ ላይ ጽሑፉ ይቀመጣል ማለት ነው። አስራ አራተኛው ደግሞ ዘ አፔሪንስ ኦፍ ሜሴጅ በብልስ በመባል ይታወቃል። ወይም ደግሞ በአማርኛው ትንሽ ግራ ያጋባል፣ የመልእክት አረፋዎችን ገጽታ መቀየር የሚል ትርጉም ይኖረዋል። የቴሌግራማችሁን ገጽታ መቀየር ከፈለጋችሁ የመልእክት አረፋዎችን ቀለማት መቀየር ትችላላችሁ። እንግዲህ ቴሌግራምን በራሳችሁ ምርጫ ማሳመር ትችላላችሁ። የሚገርም ፊውቸር ነው። እንዴት እንደሆነ ላሳያችሁና እንመለስ። ሽንም ለማገኘት እንደተለመደው ወደዚህ ከገባችሁ በኋላ ሴቲንግ የሚላለ ከታች ትነካላችሁ። በመቀጠል ቻት ሴቲንግ የሚላለ እሱን አንድ ጊዜ ስትነኩት ወደዚህ ገጽ ያመጣችኋል ማለት ነው። እዚህ ጋ የፈለጋችሁትን መቃየር ትችላላችሁ። ለምሳሌ ቼንጅ ቻት ዎል ፔፐር ይላል ብቻ ስታረጉ እዚህ ጋር እንደምታዩት በፈለጋችሁት መንገድ ከለሩን መቀየር ትችላላችሁ ማለት ነው። ሌላ ደግሞ ቸንጅኔም ከለር የሚላለ የስማችሁን በዚህ በፈለጋችሁት መንገድ መቀየር ትችላላችሁ። ብዙ ነገር አለ እዚጋ እየገባችሁ ሜሴጆችን ምናምን ከስተማይዝ ማድረግ ቴክስቶችን ሳይዛቸውን ምናምን መቀነስ ትችላላችሁ። አስራ አምስተኛው ቴሌግራም ላይ ያለ ምርጥ ፊውቸር ሁሉም ሰው ማወቅ ያለበት ደግሞ አውቶ ናይት ዜም ይባላል። ማታ ላይ ስልካችሁን ስትጠቀሙ አይናችሁ እንዳይጎዳ የሌሊት ሞድ የሚለውን ማብራት ትችላላችሁ። ይህንን ለማግኘት እዚህ ጋር ሴቲንግ ላይ ከገባችሁ በኋላ በመቀጠል ወደታች ታደርጉና ቻት ሴቲንግ የሚለውን አንድ ጊዜ ትነካላችሁ። ከዛ እንደምትመለከቱት ወደታች ትመጡና መጨረሻ ላይ ይችን ማሰምርባት አውቶ ናይት ሞድ የምትላለች ይችን ታበሯት አላችሁ ማለት ነው። ይህም የሚጠቅማችሁ ቀደም ብዬ እንደነገርኳችሁ ቴሌግራም በራሱ ሰዓቱን ጠብቆ የሌሊት ሞድ ያበራላችኋል ማለት ነው። ይህንንም ማታ ላይ ስትጠቀሙ አይናችሁን ብርሃኑ እንዳይጎዳችሁ የሚያግዛችሁ ነው። አስራ ስድስተኛው ቴሌግራም ላይ ማወቅ አለባችሁ ብዬ ያመጣሁት ቻቶችን መቆለፍ ወይም ቻት ሎክስ የሚባለው ምርጡ የቴሌግራም ፊውቸር ነው። ስልካችሁን ሌላ ሰው ቢጠቀመው እንኳ የቴሌግራም ቻታችሁን እንዳያይ ይረዳችኋል ማለት ነው። እሺ አሁንም እንደተለመደው ወደ ሴቲንግ ግቡ። ከዛ መቀጠል ወደ ታች ሸርተት አርጋችሁ ፕራይቬሲ ኤንድ ሴኩሪቲ የሚላለ እሱን ትነካላችሁ። ከዛ ይሄ ሶስተኛው ፓስኮድ ሎክ የሚላለ ይሄን ካላበራችሁ ኢኔብል ፓስኮድ የሚለውን ነክታችሁ ቁጥር ትሰጡትና አራት ዲጂት እንዳረሱት እሱን ነክታችሁ ኦን ታደርጋላችሁ ማለት ነው። አስራ ሰባተኛው ደግሞ ሴክሬት ቻት ወይም ሚስጥራዊ ቻት የተባለው የቴሌግራም ፊውቸር ነው። እሺ በመጀመሪያ በዚህ ቻት ውስጥ የሚላኩ መልእክቶች በቴሌግራም ሰርቨሮች ላይ ስለማይቀመጡ ምንም እንዳያሳስባችሁ። ይህንንም ለማድረግ በሴክሬት ቻት ማውራት የፈለጋችሁ ሰው ፕሮፋይሉን ትነካላችሁ። ከዛ ከላይ በመሄድ ሶስት ነጥብ ነቅታችሁ ስታርት ሴክሬት ቻት የሚለውን ትነካላችሁ። ከዛ እርግጠኛ ናችሁ ይላችኋል፣ ስታርት በሉት። ከዚ ወደዚህ ገጽ ይወስዳችኋል ማለት ነው። ከዚህ የሰውዬ ጋር በሚስጥር መወያየት ትችላላችሁ ማለት ነው። አስራ ስምንተኛው ደግሞ ለምሳሌ ወደ አንድ ቦታ እየሄዳችሁ ከሆነ አሁን የት ላይ እንደደረሳችሁ ለጓደኛችሁ ማጋራት ከፈለጋችሁ ወይም ደግሞ ማሳወቅ ከፈለጋችሁ ያላችሁበትን ቀጥታ አካባቢ ለጓደኛችሁ ማሳወቅ ትችላላችሁ። እሺ፣ በነገራችን ላይ ደቂቃው ካሰብኩ በላይ ይረዘመብኝ ስለሆነ ብዙ ማብራሪያ እየቆረጥኩ እያስወጣሁ ነው፣ ኤዲት ሳደርግ ማለት ነው። ስለዚህ አሁን ያላችሁበትን አካባቢ ለሰዎች ለመላክ ከታች የችኛዋ ምልክት ነክታችሁ ወደ ጎን ትመጡና ሎኬሽን የሚላለ እሱን ትነካላችሁ። ከዛ ኢኔብል አድርጎ ይላችኋል። ከዛ መቀጠል ሎኬሽናችሁን ታበራላችሁ ማለት ነው። ምንድን ነው የምታደርጉት? ሼር ማይ ላይፍ ሎኬሽን የሚለውን ነው የምትነኩት ማለት ነው። የታችኛውን እሱን ትነኩና፣ ከዛ ለምን ያህል ጊዜ ሰውየው ይህ ሎኬሽን ይው የሚለ ያሳውቃችኋል ማለት ነው። ደቂቃውን ከመረጣችሁ ወይም ከታች ዩኒት ተርን ኦፍ የሚላለ እስከማጠፋው ድረስ ው ካላችሁ በኋላ ሸርት ልታላችሁ ማለት ነው። ስለዚህ ጓደኛችሁ ይህን በነካው ሰዓት ቀጥታ እናንተ የት እንዳላችሁ ያሳየዋል ማለት ነው። አስራ ዘጠነኛው ምርጡ ፊክቸር ደግሞ ሴቭድ ሜሴጅ ቻት ይባላል። ይህም ደግሞ ጠቃሚ የሆኑ መልእክቶችን፣ ምስሎችን እና ፋይሎችን ለማስቀመጥ የሚረዳችሁ የግላችሁ የሆነ አንድ ቦታ ነው። እሺ ይህም በጣም ጠቃሚ ነው። ከታችን እንደምታዩ ሴቪድ ሜሴጅ ይላል እሱን ስትነኩት እዚህ ጋር የፈለጋችሁትን እንደ ኖት መጠቀም ትችላላችሁ ማለት ነው። እዚህ ጋር ማስቀመጥ ትችላላችሁ እየጻፋችሁ፣ እዚህ ጋር ማንም እንትን የሚልባችሁ የለም የግላችሁ መረጃ ነው። ከፈለጋችሁ ደግሞ ከላይ ሶስት ነጥብ ዋነክታችሁ አድቶ ሆም ስክሪን በሉት እና እንደ አፕሊኬሽን መጠቀም ትችላላችሁ። እንደምትመለከቱት እዚህ ወርዶልኛል። አሁን እዚህ ጋር ስነካው ኖቶችን ያስቀምጥልኛል ማለት ነው። በጣም አሪፍ ፊቸር ነው፣ ተጠቀሙበት። እሺ ጓደኞች፣ መጨረሻው ላይ ደርሰናል። እንደታያችሁት አያችሁት በጣም እንደወደዳችሁ ተስፋ አደርጋለሁ። የመጨረሻው አሪፉ ነገር ቴሌግራም ላይ ያለ ቴሌግራም ቦትስ ይባላል። ቴሌግራም ቦቶች በጣም አጋዥና ጠቃሚ ናቸው። ለምሳሌ ስለ አየር ሁኔታ መረጃ ለማግኘት ከፈለጋችሁ፣ ሙዚቃ ለመፈለግ፣ ጨዋታ ለመጫወት፣ የተለያዩ ቪዲዮዎችን ለማውረድ ብዙ አይነት ነገሮችን መጠቀም ትችላላችሁ። ቴሌግራም ቦት በጣም ጠቃሚ ነው። ቴሌግራም ቦታዎች ላይ የምፈልጋችሁ የምታጡት ነገር የለም። እንደታያችሁት እንግዲህ ቴሌግራም እኒህን የመሰሉ ፊውቸሮችን አካቷል ማለት ነው። በተጨማሪም ቴሌግራም ፕሪሚየም ተጠቃሚ ከሆናችሁ ከዚህ በላይ የሚገራሩ ፊውቸሮች አሉ። ነገር ግን አሁን የነገርኳችሁ ሀያዎቹን ፊውቸሮች ለነፃ ተጠቃሚዎች ማለትም ፕሪሚየም ተጠቃሚ ላልሆናችሁ ለሁላችሁም የሚሆኑ ፊውቸሮች ናቸው። ሁላችሁም እነዚህን ፊውቸሮች መጠቀም ትችላላችሁ ማለት ነው። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ በሌላ መረጃ እንገናኛለን። እስከዚያው ጊዜ ሁላችሁንም በያላችሁበት ሰላማችሁ ይብዛ። መልካም ጊዜ ይሁንላችሁ። አመሰግናለሁ።